ማንም ዞር ብሎ ሊያይ የሚገባ አይነት ሰው አይደለም። ንገሪ ይታሩ። እሺ፣ አንተ ስነ ስርዓት ስነ ስርዓት ሲያንስ ነው፣ ሲያንስ ነው ይህ እንደዚህ የሚያደርገኝ አንተ የአሁኑ ማንነትህ ነው። ምን አይነት ሰውኔም ብለህ ቆም ብለ እራስን ጠይቅ። እሺ። አልመታው ዛሬ ተመልሼ መጣሁ። እንዲመመላለስበት የራሴ የሆነ ምክንያት ስላለ ሎገን እንጂ ለማንኛውም ማንኛውም ወንድ ኮ እኔ ምን አገባኝ የራሱ ጉዳይ ብዬ ትቼ መሄድ እችላለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም፣ እንደት ናችሁ? እኔ ደህና ነኝ፣ አልሐምዱሊላ። ዛሬም እንግዲህ ነሩትሻን ሂዤ ማጥቻለሁ ማለት ነው። ከነሱ ትንሽ ጠፋሽ ብዬ ነበረ። እና ቪዲዮን ላይክ፣ ሽር፣ ስብስክራይብ ያደረጋችሁ እስከ መጨረሻ ድረስ ተከታተሉ ማለት ነው። ወልዶች ዬ እና ሩ ንጃ ሩታና አብርሽ እንዴት ሰው ወልዶ እንኳን ወልዶ እንኳን አይቀየርም አሁን እነሱ ከዚህ በፊት ሰው መካከላቸው ስለገባ ለያያቸው አስቦ ሊያጣላቸው ተሞክሮ ተደርጎ ከህይወታቸው እንዴት አይማሩም? ማለቴ አሁን የወለደ አይለያይም ይባላል እና ቢለያዩ ራሱ ስም አለ። በቃ ሩታና አብርሽን የማይለያይ ነገር ልጅ ተፈጥሯል። አብርሽ አሁን የልጅ አባት ነው፣ ሩታ የልጅ እናት ናት። እና ሄርሜላ ምን አይነት ሴት ነሽ? ይህን ያክል ደረጃ ተደራረሳችሁ? ማለትም አሁን ሩታ በእርግጥ ከዚህ በፊትም ከወለደች በኋላ ልትለያየው ምናምን ነበር፣ ግን ከጊዜ በኋላ ታረቁ፣ ሰላም ተፈጠረ። እንዳያችሁት ነው አብርሽ ረር ለሩታ መኪና ገዛላት ምናምን። ያ ማለት እኮ ትልቅ ክብር ነው ያኔ። አይደለም እንዴ? እና ሩታ ዛሬ በጣም ተናዳለች። በጣም አናዷታል አብርሽ። አብርሽ፣ አንቴ የትላንትና ባህርህን ጸባይን መቀየር አለብህ ለቤተሰብህ ስትል እን አንድ ወንድ ቤተሰብ ከመሰረተ ትላንትና ማንነቱን ይዞ አይዞርም። በቃ የልጅ የሴቶቹ ጋጋታ አንቀንስና ለምስትህና ለልጅህ ጊዜና ቦታ ስጣ። አንቴ እኮ ያን ልጅ አይደለህም በቃ አሁን አባት ነ እና እስከ ሴቶች ጋራ ከምትሯራጥ ለሚስትህ ክብር ስጣት፣ ቦታ ስጣት፣ አሀብላ አድምጣት። እንደ ማንኛውም ወንድ ጥየሽ መሄድ እኮ አቅቶኝ አይደለም። ልጄ እኮ ነገ ካደጋ በኋላ አባቴን ብሎ ማጥራቱ አይቀርም። ምን አይነት ፉክክር ነው የሚታወራ? እንደዚህ አይነት ፉክክር ሲታወራ ከአንተ በታች ያለ ከአንተ ምንድን ነው የሚማረው? እና ልጅ አባቴ ብሎ ማጥራቱ ስለማይቀራ ሚጣ የወለደችውን ላንቴ ሲሚ ልጠራ ተቸግራ ዘጠኝ ወር ሸክማ የወለደችውን ሴት እንደ ማንኛውም ነገር በቃ ጥልሀት ልትሄድ ነበር። እንደ አላውቅም ብቻ እንደ ዝም ብላ በቃ ጥልሀት ልትሄድ ነበር። ስለሚያፈቅርሽ ነው። ተፈቃቅራችሁ መሰለኝ ልጅ ወለዳችሁ። ተፈላለጋችሁ ነበር መሰለኝ ልጅ የወለዳችሁ እና ዛሬ የምን ፍቅርና የምን ጥሎ ለማሄድ ነው? ንግግር፣ አብርሽ ንግግርን ያስተካከል። ቢያንስ አይ አንድ ሰው ተፈላልጎ ተፈቃቅሮ ተስማምቶ ተግባብቶ እና አይደለም እንድትደርም የሚያሰረተው ከዛም በኋላ ልጅ የሚባል ነገር አንድ ወንድ እና ሴት ሳይግባቡ መግባባት የሚባል ነገር አለ። ገባችሁ ይሆነኛል ትሆነኛለት የሚባለው ነገር አለ። በመካከል ልጅ ዝም ብሎ እንዲፈጠር መፍቀድ የለበትም። አንድ ሰው እና ስለምታፈቅራ ስለምትፈልጋ ስለምትወዳት መሰለኝ ልጅ የወለዳችሁ እና ስለሚያፈቅራት ነው እንጂ እንደ ማንኛውም ወንድ ጥያት መሄድና ህይወቴን መቀየር ወይም ደግሞ ህይወቴን መኖር እችል ነበር አይባልም እና ይሄ አሁን ደግሞ ሩታ በዛው የመጀመሪያ ልጅዋ ነው። አራስ ናት። በእርግጥ ቅርብ ጊዜ ነው የወለደችው። ለቀልድ እንኳን ቢሆን በሷ ጆሮ እንደዚህ አይነት ንግግር፣ ፉክክር ማውራት ፍጹም ስድብ ነው እና በዛውም አክስቷ ፊት ቆሜ እንደዚህ ሁለተኛ ደግሞ ሶሻል ሚዲያ የሚለቀቀው ነገር ለምስጤ ምን አይነት ብር ነው? ብር የብር ችግር ነው። እንዲ ያቆይ ፍቅር እና ብርኒ ደምራችሁ ነው እንደምታካፍሉት። መጀመሪያ እስኪ ለቤታችሁ፣ ለልጃችሁ፣ ለምስጣችሁ ክብር ስጡ። መጀመሪያ ለቤተሰብ ክብር ስጡ። ከዛም በኋላ ሌላ እኔ አላውቅም። የእናንቴ ጉድ እና ብዙ ሰው ሶሻል ሚዲያ ዩቱብ ይሰራል። ከእናንተ እንኳን በታች ያለው ማለት ነው። እንደናንተ ፌንስ ያለው ነው ታዋቂ ያለው ይሰራል። ያገኘ ነው ያገኘ ነው የቤተሰቡን ክብር ሽጡ አይደለም ያ ማለት አራስ ትላንትና የወለደችው ሚስት ስለሚወድሽ እንጂ እንደማንኛውም ሰው ጥየሽ መሄድ እኮ ይችል ነበር ብሎ ፉክክር መውራት። ያኔ ተገቢ አይደለም። አሁን እሷ ለቀልዱ እንኳን ቢታወራ ያችን ቃል ነገ አትረሳትም። ሲቀጥ ሶሻል ሚዲያ የሚለቀቀው ነገር ጥየሽ መሄድ እኮ አቅቶኛ አይደለም ብሎ ፎክክር መውራት አይከብድም? እቺ ቃል ናት ለእኔ በጣም የከበደኝ። ለሩታ ምን ያክል እንደምትከብዳት ባላውቅም እና ሄርሜላ ማለት ዝም ብላ ትላንት የመጣች ሴት ናት። አዎ ሩታ ጋራ ግጭት የነበረህን ጊዜ ከጎንህ ቆማለች። ያ ማለት ደግሞ አንተ ቤተሰብ የለህም፣ ወንድሞች የሉህም፣ እህቶች የሉህም፣ ግዴታ አንድ ሴት መጥታ ከጎን ስለቆመች ያን ሴት ከምትጎዳ ብልክ የልጅህን እናት ላይ የማይሆን ምላስ መወርወር አለብህ። ጥፋተኛ ነህ። ሙሉ በሙሉ እየልኩ ላይሆን ይችላል ግን ሁለቱም ጎን ጥፋት ሊኖር ይችላል። ቢሆንም አንተ ወንድ ነህ። ወንድ ልጅ ምላሱን ሲቆጣጠርና ነው ራሱ የሚያስከብረው። ወንድ ልጅ የሚያወራውን መርጦ ሲያወራ ይከበራል። ስለስልኑ የሚያወራችው ዝጋኒ ማለት ነው። እና ካዳመጣችሁ፣ ወንድ ልጅ ሴት ምላሳም ናት። ታውቃላችሁ፣ እኛ ሴቶች ምላስ ምላስ ያው ጉልበት ባይኖረንም ግን ሴት ልጅ ስታወራ ወንድ ሲያዳምጥ ነው ደስ የሚለው። ቢሆንም ግን ደግሞ የበዛ ገመናችሁ ወደ ሚዲያ እንዳታወጡ፣ እዛ ጨርሱ፣ ታረቁ፣ ሰላም ፈጥራችሁ በሰላም ስሩ ቪዲዮ። ትላንትና የተወለደ ልጅ እንኳን አያሳስባችሁም። እንደውም እኔ ከወለዳችሁ በኋላ እንደዚህ አይነት ድራማ ታቆማላችሁ ብዬ አስቤ ነበረ። ግን የእናንተ ንግግር አይቆምም።